በውሸት ወደ ተፈበረከ ወሬ ያዘነብላል። ወሊየርደውሁ ይወዱትም ዘንድ ነው። ወሊየቅተሪፉ ይሰሩም ዘንድ ነው። ማሁን ሙቅተሪፉን የሚሰሩትን ስራ በባጢል ማለት ነው። ለዚህ ነው እንዴ ነው እንዴ እንዲህ ነው እንዴ ይባል ይናፈሳል። ስለዚህ የውሸት ፕሮፓጋንዳ እንደዚህ የሙስሊሞችን ስም በማጥፋት የጥሩ ሰዎችን ስም በማጥፋት ይሄ ይሰራበታል። አፈራ

ወለذንወለዚነ አተይና ሁም ልኪታብ እነኛ መጽሐፍን የሰጠናቸው አልየሁድ ወነሳራ ያዕለሙነ ያውቃሉ አነሁ ይህ ቁርአን ሙነዘሉ ምን ረቢከ ቢልሐቅ ከአላህ ከጌታህ ዘንድ በእውነት የተወረደ መሆኑን ያውቃሉ ፈላተኩነነ ምን ልሙምተሪን አንተም ከተጠራጣሪዎቹ አትሁን ወተመት ከሊመቱ ረቢከ የጌታህ ቃል ሞልታለች ሙሉ ሆናለች ሲድቀን

ደም ብሎ ኢላ መጡሪርቱም ኢለይህ እናንተ በረሃብ ተቸግራችሁ የተገደዳችሁበት ሲቀራል የተገደደ ከሆነ ጥንብም ከምርም አንቆ ለማስወረድ ነፍስ ለማትረፍ እንደሚፈቀደው ወይነ ከሲረን ከሰዎች አብዛኞቹ ለዩድሉን ያጠማሉ ሰዎችን ነው። ደለ የድሉ ጠመመ ይጠማል ነው አለ ዩሉ ዩሉ አለ የሚለው ነው።

ኢና ለዚነ የክሲቡነ ልኢስመ ወይም ዛሂረ ልኢስም ማለት በተግባር የሚሰራ ነው። ባጢን ማለት ደግሞ ልብ ላይ የሚሽከረከር ሴራ አያችሁ፣ መጥፎንያ ይሄ ሁሉ ይህንተው። ኢነ ለዚነ የክሲቡነ ልኢስመ እነኛ ኃጢአትን የሚሰሩ ሰዩጅዘውነ ይመነዳሉ። ቢማካኑ የቅተሪፉን ቢማካኑ የክተሲቡን በሚሰሩ ስራ ይመነዳሉ

ለወዳጆቻቸው ለሙሽሪኮቹ መልእክት ያስተላልፋሉ ሊዩጃዲሉኩም ሊከራከሯችሁ ዘንድ ምን በማለት አንድ ክርክር ምን አለ እኛ ራሳችን ከምናርደው ራሱ ፈጣሪ የገደለውን ብንበላ ነው የተቀደሰ ብለው ያምኑ የነበሩ ሰዎች አሉ። ራሱ የገደለውን የሱ ፈቃድ ስለሆነ እንበላለን በራሳችን ግን አንገልም ከዛን ተውሂድ ሲያስተምሯቸው አንድ ሼክ ገቡና፣ ስሙ ሰዎች አሏቸው። አንበሳ ገሎ ነው የሚበላው አድኖ ወይስ የሞተ ነው የሚበላው? አላቸው። ገሎ አድኖ ነው እንጂ አንበሳ አይደል፣ እንዲህ አሉት። ውሻ ሲባል ውሻማ የሞተ ነው የሚበላው አሉ። እናንተ ታዲያ እንዳንበሳው አንበሳው ነው የምትፈልጉት እንደ ውሻው አለ እንዳንበሳው እንግዲያውስ በአላህ ስም አርዳችሁ ብሉ አሏቸው። እና ሸይጣን ነው እንደዛ የሚላቸው የሚያመሳስልላቸው እሱ የገደለው በፍቃዱ ላኢላ ወይነ ሸያጢነ ሰይጣናት ናቸው እንዲሚያደርጉት ለዩሑነ ኢላ ወይነ ሸያጢነ ለዩሑነ ኢላ አውሊያሂም ሊዩጃዲሉኩም እናንተ ሊከራከሯቸው ዘንድ ወኢን አጣዕቱሙሁም እነሱም ብትታዘዟቸው ኢነኩም ለሙሽሪኩን ያንጊዜ እናንተ ከአጋሪዎች ትሆናላችሁ። አወ መንካነ መይተን እስቲያ እስቲያ ሙት የነበረ ከሃዲ ልቡ የሞተ ፋህየናሁ፣ ከዛ በኋላ እኛ ህያው ያደረግነው ወጃልና ለሁ ኑረን፣ ደግሞ መለከታዊ መልእክት አውርደን ኑረን ብርሃን ያደረግንለት የምሺ ብሂ ፊናስ በሰዎች መሃል የሚረማመድበት

በአንተ በቁረይሽ ብቻ ሳይሆን በእያንዳንዱ መንደር አድርገናል። አካቢረ ሙጅሪሚሃ ከወንጀለኞቿ ትላልቆቹን፣ መሳፍንቱን፣ መኳንንቱን፣ መማክርቱን አድርገናል። ሊየምኩሩ ፊሃ በመንደሪት ውስጥ የነቢያትን መንገድ እንዴት አድርገው እንደሚቃወሙ እንደሚዋጉ፣ ዳእዋው እንዴት እንደሚያከስሙ ሊያሴሩ ወማ የምኩሩና ኢላ ቢአንፉሲሂም አልገባቸውም እንጂ በራሳቸው ላይ ነው እያሴሩ ያሉት፣ ራሳቸው ሊቀጡበት ጀሃነም ሊገቡበት፣ ግን ወማ የሽዑሩን ይህን አያውቁም። ወኢዛ ጃአትሁም አየቱን ተአምር ወደ እነሱ በመጣች ጊዜ ቃሉ ለኑኡ ሚና አናምንም፣ ሓታ ኑኡታ ሚስለማ ኡትየ ረሱሉ ላህ፣ የላ ምልእክተኞች ከዚህ በፊት እንደሰማ ነው ተአምር፣ እንደ ዒሳ ከሞት ሰውን መቀስቀስ፣ እንደ ሙሳ ተአምረኛ ዱላ አይነት እንደዚህ ካልሆነ በስተከር በስተቀር አላሁ አዕለሙ አላህ ከማንም በላይ አዋቂ ነው። ኃይሱ የጅአሉ ሪሳለተሁ መልእክቱን እማ ዘንድ ማስቀመጥ እንዳለበት እ ድሮ ሲበድል የነበረ አራጣ ሲበላ የነበረ ሰውን ሲያሰቃየ የነበረ ማለት ነው። አሁን አንድ ሞላጫ ሌባ ተነስቶ ነቢይ ነኝ ቢባል አንተ አይባልም፣ ጉድ አንተ ይባላል። ስለዚህ ነቢይ ለመሆን እኮ ከልጅነት ተጀምሮ ጥብቅ መሆን አለበት። ነቢ ስ ስለም ሙሐመዱ ልአሚን ተብለው ለላት ለሁበል አንድ ቀንም ሳይሰግዱ ሐራም ሳይበሉ አያችሁ፣ በጥብቅነት አላህ ያሳደጋቸው ናቸው እና የት ማስቀመጥ እንዳለበት አላህ ያውቃል። ሰዩሲቡ ለዚነ አጅረሙ እነኛ ወንጀልን የተዳፈሩ የሰሩ ወንጀለኛ የሆኑ ሰዎችን ሰዩሲብ ያገኛቸዋል ሰጋሩን መታነስ ውርደት ያገኛቸዋል። ዒንደላህ አላህ ዘንድ አዛቡን ሸዲዱን ብርቱ ቅጣትም ያገኛቸዋል። ቢማካኑ የምክሩን የነቢያትን መንገድ ለመቃወም ያሴሩ በነበሩት ይላል። ወሶለሏሁ ወሰለም ዓላ ነብይና ሙሐመድ ወዓላ አሊሂ ወአስሐቢህ።